ጉልበት ይሸሻል፣ ጊዜ ይሸሻል፣ ሥልጣን ይሸሻል። ሁሉ ኃላፊ ነው። ይህ የዘገየ እምነት ነው። በሰባት ዓመቴ ሰባተኛ ንጉሥ ነህ ተብዬ በእናቴ ተቀብቻለሁ ከሚል ጥንቆላ እስከ ማንም አይነቀነቀኝም ፉከራ የተነገረው ሁሉ በ10 ቢሊዮን ዶላር ሻመት እዋጋለሁ የሚለውም ቀረርቶ ሆነ። የኔ ስልጣን በየትኛውም ጉልበት አይገረሰስም የሚለው ሁሉ ተረት እንጂ እውነት እንዳልሆነ የሚነገር እንጂ የሚቻልም እንዳልሆነ ቢያንስ በሰባተኛው ዓመት መረዳት ተጀምሯል። እንኳን አንድ ሰው ወዲህና ወዲያ የሚያደርጉት የሰርክ ስራው መግደልና መንቀል የሆነ የአንድ ግለሰብ የማለዳ እንቅልፍ እንዳሻው የሚያደርገው ስልጣንን ለምን ዓላማ መጠቀም እንደሚቻል እንኳን የሚያውቁ ጠቅላይ ሚኒስትር የሚመሩት ብልጽግና ይቅርና ሮማን ኤምፓየርም ተንኮታኩቷል። ኦቶማን ተርክሽም ወደ መቃብር ወርዷል። የሰለሞናዊ ስርወ መንግስትም ተገርስሷል። እናም ጠቅላይ ሚኒስትር አብይ እንዳሉት ስልጣንም ይሸሻል። በተለይ የአምባገነን ስልጣን በደንብ ይሸሻል። ባለስልጣንም ይሸሻል፣ ወይም ከቀናው ሌሎችን ወደሚያደርግበት ከርቼሌ ከባሰም ብዙዎችን ወደሸኘበት መቃብር ይሸኛል፣ አለያም እንዳይመለስ ሆኖ ከአገር ይባረራል። ስልጣን እንደሚሸሽ አላውቅ ብሎ እንጂ የገባለትን እየገደለ ያገኘውን እየዘረፈ የሚቀጥል የትኛውም የጭካኔ ጌታ ጀንበሩ የጠለቀችለት እንዲሁ ነው። አትግደልና አታፈናቅል ሲባል፣ ጦርነትን አትውደድ አገርን ያወድማልና ሲባል፣ አገርህን በውጭ አገር ሰራዊት አታስወርር የጎረቤት አገር ጦር አታስገባ ሲባል የማይሰማ መሪ ስልጣን እንደሚሸሽ ለመገንዘብ ሰባት ዓመት የሚፈጅበት እንደ አብይ አህመድ ያለ ገዢ መጨረሻው እንደማያምር ሎረንት ካቢላ ምስክር ነው። አብይ ትልቋን ኢትዮጵያን በትንሿ ኤርትራ እንድትጠቃ መሪዎቿም የኢትዮጵያን ጄኔራሎች እያዘዙ እንዲዘርፏትና እንዲወጓት እንዳደረጉት ሁሉ ካቢላ ትልቋን ኮንጎን በትንሿ ሩዋንዳ እንዲሁ ያደርጋት ነበር። ካቢላ ልክ እንደ አብይ ነበር፣ ስልጣን እንደሚሸሽ ያልገባው፣ አምስት ዓመትና ከዚያ በላይ የኖረ ተቃዋሚዎቼ ያላቸውን ሰዎች ሲገድልና ሲያሳድድ ቆየ። ልክ እንደ አብይ ስልጣኑን ካደላደሉለት ጎረቤቶቹ ጋርም ፀብ ውስጥ ገባ። በመጨረሻ ወደ መቃብር ወረደ። የቀድሞ ዛይር የአሁኑ ዲሞክራቲክ ሪፐብሊክ ኮንጎ ልክ እንደ ኢትዮጵያ ትልቅ አገር ነው። አንድ ኮንጎ ዘጠና አርዋንዳ ይወጠዋል። ግን ፕሬዚዳንቷ የነበረው ካቢላ ትልቋን አገር ትንሿ ሩዋንዳ እንዳሻት እንድታደርግ ፈቀደ። ልክ አንድ ኢትዮጵያ ማለት አስር ኤርትራ የሆነችውን ያህል ደግሞም ሻቢያን አምጥቶ በኢትዮጵያ ውስጥ እንዳሰማራው የአብይ አህመድ መንግስት ያለ ነው ነገሩ። ደግሞም ካቢላ በትምህርት የተዋጣልኝ ነኝ እስከ ፒኤችዲም ደርሻለሁ ይል ነበር። ስለመማሩ የሚያስረዳለት አንድ ሰነድ አቅርቦ አያውቅም። አብይ አህመድ ከሰባተኛ ክፍል በኋላ የት እንደ ተማርክ ለምን ግልጽ አታደርግምና ጠላቶችህን አፍ አታስይዛቸውም ብለው ለጠየቋቸው የቅርብ ወዳጆቻቸው ለምን የእኔ ብቻ ይራገባል ምኒልክ ተምሯል? ኃይለሥላሴስ ትምህርት ጨርሷል? መንግስቱስ የት ተምሮ ያውቃል? በማለት በምሬት እንደመለሱ ተሰምቷል። በእርግጥ ምኒልክና ኃይለሥላሴ መሆኑ መንግስቱ እንደ አብይ አህመድ ዶክተር በሉኝ እያሉ ህዝብን አላስጨነቁም። ከፊርማቸው ግርጌ ፒኤችዲ የሚል መለያ አያስቀምጡም ነበርና የእነሱ የትምህርት ጉዳይ አነጋጋሪ ሆኖ ያውቅም። ሎረንት ካቢላ ግን እንደ አብይ አህመድ ነበር። ዶክተር ካላላችሁኝ ብሎ ህዝቡን የሚያስጨንቅ ካቢላ፣ ከሞቱ አሟሟቱ እንዲል ሀበሻ ከሚወዳት መንበሩና መንበሩ ላይ ቁጭ ብሎ በሚያምነው የቅርብ ሰው ተሰናብቷል። የማይቀረውን ሞትም ተቀላቅሏል። ከመቃብሩ በላይ ያለው ስሙ ግን ከጎምዛዛ ታሪኮች ግራና ቀኝ የሚነሳ ነው። በዚህ የአምባገነኖች መዘከሪያ ዝግጅታችን ያንን ኮንጓዊ እንተርከዋለን። ከአነሳሱ ይልቅ አወዳደቁ እጅግ ይገርማል። የገዳዩ ድፍረት ያስደንቃል። አስገራሚውን የህይወት ጉዞ፣ ስልጣንም እንደሚሸሽ የጉብዝና ወራትም እንደሚመሽ፣ አገር ምድሩ ካልተገዛልኝ ብሎ ማስፈራራት እንደሚያበቃ ምስክር የሆነን ዘንድ ሎረንት ደዝሬ ካቢላን ይዘን ደቂቃዎችን እንቆይ። አብሮነታችሁን የምንጠይቀው በቆይታችሁ እንደማትከስሩ በመተማመን ነው። ከጦር ግንባር ይልቅ የመጠጥ ባር ላይ መገኘትን ይወዳል። ከጓዶቹ ይልቅ ከበውት የሚያመሹትን ቆነጃጅት ያፈቅራል። ሴሰኝነትና ሱሰኝነት መለያዎቹ ናቸው። በየቀኑ የሚሆነው ሚሆነው ነው። በእውነቱ ካቢላ የሚረባ ሰው አይደለም። ኖት ዘ ማን ኦፍ ዘ አውር። ይህንን በዲያሪው ላይ ያሰፈረው ኤርኔስቶ ቼ ጎቬራ ነው። ቼ አብዮት አለ ብለውት በኮንጎ የሚካሄድ ሶሻሊስታዊ የትጥቅ ትግል አለ ሲባል ሰምቶ መቶ ኩባውያን ወታደሮችን አስከትሎ ከሀቫና ወደ ካቢላ ሀገር ሄዶ ነበር። ያ አርጀንቲናዊ ወደ ምስራቃዊ የአፍሪካ ክፍል ሄዶ ነፃ የመውጣት ንቅናቄን ሊቀላቀል ቢፈቅድ መሪ ነው የተባለው ሎረንት ካቢላ የተናቀ ስነ ምግባር የሌለው ሴት አውል መጠጥ አፍቃሪ ሆነበት። እናም በዲያሪው ላይ ባሰፈረው መልእክት ሲቀጥል እንዲህ አለ የሚረባ የመምራትና የማስተዳደር ችሎታ ከሌለው አብዮትን ለመምራት ብቁ አይደለም። አንድ ነገር ከተያዘ ከምር መያዝ አለበት። ካቢላ አጥብቆ የያዘው መጠጥና ሴትን እንጂ ትግልን አይደለም። ቼ በማስታወሻው እንዲህ የከተበው ካቢላን ነው፣ በኋላ ላይ መንግስት ሆኖ የምናገኘው። በእርግጥም ቼ ልክ ነበር። ከቢላ ለፖለቲካ መሪነት አልተፈጠረም። ነፍሱ ከሕዝብ አስተዳደርና ፖለቲካ ጋር የምትገናኝበት ክር የሳሳች ነበርና የትግሉ የመጀመሪያ ሙከራ ተኮላሸ። እሱም የሚችለው ነገር በመሸታ ቤት ማምሸት ነበርና እሱን ገፋበት። ታንዛኒያ ውስጥ ኪጎማ በተባለ ከተማ ይህንኑ የሚያደርግበት መሸታ ቤት የግሉን ከፈተ። ወርቅና ቲምበር በኮንትሮባንድ ሲነግድም ቆየ። እናም ቼልክ ነበር። ውሎ ሲያድር አማጺነቱ አገረሸበትና በምስራቃዊ አገሪው ክፍል ላይ ካሉ ታጣቂዎች ጋር ጥምረት ፈጠረ። በዚያ ማጥቃትም ጀመረና ተሳካለት። ፕሬዚዳንት የነበረው ሞቡቱ ሴሴሴኮ ከጎረቤቶቹ ከነ ሩዋንዳና ኡጋንዳ ተጣልቶ ነበርና እነሱም ካቢላን አበረቱበት። ሰውየው ከመሸታ ቤት ወደ ጫካ ከዚያም ወደ ቤተ መንግስት ያቀና ዘንድ ግንቦት 1997 በአገሩ አቆጣጠር ሥልጣን ያዘ። የአገሩን ስምም ከዛይር ወደ ኮንጎ ቀየረው። በአገሩም እንደ ነፃ አውጪ ተቆጠረ። ዘ ሊብሬተር የሚል ቅጽልም ወጣለት። ካቢላ ግሪትድ አዘ ሊብሬተር ወስ ዲድ ናት ው አራይል ስ ፎመ ማርክሲስት ሌድር ሎረንት ካቢላ ስልጣን ይዞ ከመክበሩ በፊት ብጥስ ያለ ድሃ በልቶ ለማደር ለብሶ መክረም የሚቸገር ሆኖ የኖረ ነበር። በ198ዎቹ ካቢላ የአውሮፕላን ቲኬት እንኳ ለመግዛት ገንዘብ ያልነበረው ሰው እንደነበር የሚያስታውሱ ጸሐፊዎች በዚያ ዘመን ሞስኮቭ ሄዶ ወደ ታንዛኒያ ለመመለስ የትኬት መግዣ ቸግሮት ለቀናት ተጉላልቶ ነበር ይላሉ። ሚስቱ በታንዛኒያ ጉሌት ነጋዴ ነበረች የሚለውን ታሪክ የጻፉ በታንዛኒያ የአንደኛና ሁለተኛ ደረጃ ትምህርቱን እንደተማረ ይነገርለታል። በእንግሊዞች የትምህርት ካሪኩለም መማሩም እንግሊዘኛን እንዲናገር አስችሎታል። ስዋህሊንም በታንዛኒያ እያለ ለምዷል። የራሱን ጎሳ ቋንቋም ይናገራል። ካቢላ ልክ እንደ ሚስቶቹ፣ ልክ እንደ ቁባቶቹ ብዙ ቋንቋ ይናገራል። ብዙዎች እንደሚሉት ካቢላ ትጥቅ ትግልም ሆነ ፖለቲካ የጀመረው በሞቡቱ ሴሴሴኮ የሚጨቆነው የአገሩ ሕዝብ አሳዝኖት ሳይሆን ቶማስ ሳንካራንና ዮሪ ሞሴቪኒን ስለሚያደንቅ ነበር። በኡጋንዳ ጦር ውስጥም ገብቶ ውትድርናን ተማረ። ያዝ ለቀቅ እያደረገው የነበረው ከሴቶችና ከመጠጥ በሚተርፈው ጊዜ ያከናውን የነበረው ትጥቅ ትግል ተሳክቶለት ኪንሻሳ ሲደርስ ሞቡቱን ማረን የሚያስብል አገዛዙን ጀመረ፣ ይላል ድርሳነ ካቢላ። ህገ መንግስት አያስፈልግም አለና ህጉ የኔ ቃል ነው አለ። ለስልጣን ያበቁትን ሁሉ ካዳቸው፣ ተጣላ። ከትንሿ ጎረቤቱ ሩዋንዳም ጋር ተጋጨ፣ ኡጋንዳንም ጠመዳት። ስልጣኑን ለማደላደል የተጠቀመባቸውን ጎረቤቶቹን ሁሉ እንደገና ካልወግኋችሁ ሲል እናገኘዋለን። እዚህ ጋር አንድ ጉዳይ የታሪክ ግጥምጥሞች ላይ አጥር ሰርቶ እናገኘዋለን። ነገሩ የአሁኑን የኢሳያስንና የአብይን ግንኙነትም ይመስላል። ደቃቀዋ ሩዋንዳ ትልቁን ኮንጎን ትደፍርና ትንቅ ዘንድ የካቢላ ሚና ብዙ ነበር። አቅርቦ ወዳጅ አድርጎ ጓዳ ጎድጓዳውን አሳያቸው። የጎረቤቶቹን ሰራዊት አስገብቶ እንዲያግዙት አደረገ። ለእሱ ስልጣን መደላደል ስለሰሩ ብቻ የቁርጥ ቀን ወዳጆቻችን እያለ እነ ፖል ካጋሜን አወደሰ። ልክ አብይ አህመድ ኢሳይያስ አፈወርቂን ሲሉ እንደነበረውና የኤርትራን ጦር የጨለማ ዘመን አጋር እያሉ እንዳወደሱት ያለ ጦርነትና ግጭት ባለበት ቦታ ሁሉ ለመገኘት የሚያነፈንፈው ሻቢያም በዚሁ የኮንጎ ግጭት ላይ ሲሳተፍ የምናገኘው በዚህ ወቅት ነው። አዎ ኢሳይያስ ወንዝ ጋር ተራራ አቋርጠው በኮንጎ ጦርነት ወርቅና መሰል ማዕድን ይገኛል ሲሏቸው ሄደው ተዋግተዋል። በዚያ ወታደሮች ይላኩ። እነሯዋንዳን አግዘውም ሞቡቱን ወግተው ካቢላን ካነገሱ የአፍሪካ መሪዎች አንዱ ናቸው። ካቢላ ግን በመጨረሻ ከእነዚሁ ከእናንተ ውጭ ሰው የለም ሲላቸው ከነበሩ ሰዎች ጋር ተጋጨ። በአገሪቱም ከአገራቱም ጋር ግጭት ቀሰቀሰ።

ካቢላ እዚህ ጋር ሲደርስ ከአብይ አሕመድ ተሽሎ እናገኘዋለን። ሥልጣን በማደላደል ረገድ የረዱትን የጎረቤት አገር ወታደሮች የያዙት የራሳቸውን መሬት ነው ብሎ አልተሳለቀም። አገሩን አልካደም። ለቃችሁ ውልቅ ብላችሁ ውጡ አላቸው። በዚህ ጊዜ እነ ሩዋንዳ በአንድ ወገን፣ እነ ዚምባብዌ በሱ ወገን የሚከፋፈሏት የምስራቅና ደቡብ አፍሪካ ሀገራት የሚተራመሱባት የምትታመስ ኮንጎን ፈጠረ። አያሌ ታጣቂዎች እንደ አሸንፈሉ አገሩን በውጭ ኃይሎች እንዲወረር ፈቅዶ፣ ይህንን አታድርግ የሚሉትን ንቆ፣ እነ ቼ ጉቬራ ሳይቀር አገር መሪነትና አብዮት አስተዳዳሪነት መክሊትህ አይደለም ሲሉት አልሰማ ብሎ ያችን ወርቅና አልማዝ የሚታፈስባትን የምድር ገነት የጦር ምድር የድህነትና የኋላ ቀርነት ማሳያ አድርጓት ቀረ። ምርጫ ይካሄዳል። የኔ ስልጣን መያዝ የኮንጎን ሕዝብ ዘላቂ የዲሞክራሲ ፍኖት ይኖረው ዘንድ ለማመላከት ነው ሲል የነበረው ካቢላ ምርጫ ብሎ ነገር ምንድን ነው አለ። ያ የአውሮፕላን ትኬት መግዣ ይቸግረው የነበረ ያጣ የነጣ ድሃ የተንደላቀቀ ዲታ ሆነ። የኮንጎ ሰዎች ኮፍያ የሚያደርግ ሞብቱ መጣብን አሉ። የአገሪቱ የፕሮፓጋንዳ ተቋማት ዘሚዚ የሚል ቅጽል ስም አወጡለት፣ የሚያስፈልገን ሰው እንደማለት። ከእርሱ በፊት የነበረውን ገዢ ሞቡቱን አብዝቶ የሚያወ ግዝበት አንዱ ምክንያት ለተክለሰብ እና ግንባታ ብዙ ሀብትና ሰው መድቧል እያለ ነበር መጀመሪያ። አንድ ዓመትና ከዚያ በላይ በዚሁ የማውገዝ ጠባዩ ቀጠለ። ስልጣን ላይ ሲውል ሲያድር ግን ሞቡቱን ያስናቀ ሆነ። ሳር ቅጠሉ ስለ እኔ ጀግንነትና ቸርነት ይናገር አለ። ይግረማችሁ ብሎም ልምድ አላቸው ያላቸውን ከሱ በፊት በነበረው ሞቡቱ ዘመን የሰውየው የግለሰብ እና ነፍስ አባት የሚባለውን ግለሰብ የፕሮፓጋንዳ ሚኒስትር አድርጎ አስቀምጠው እነሆ ሰዎች ሁሉ ስለ ካቢላ ሬዲዮና ቴሌቪዥንም ሁሉ ስለ እሱ እንድናገር ሆነ። ኮንጎ ማለት እኔ እኔም ማለት ኮንጎ ነኝ አለ። ታላቋን አገር ድቅቅ ያደረገ ሰው፣ የእርስ በርስ ጦርነት መፋለሚያ ምድር ያደረገው ፕሬዚዳንት፣ ታላቋን አገር የትናንሽ መንግሥታት መጫወቻ ያደረጋት ግለሰብ የታላቋ ኮንጎ መሪ እየተባለ መጠራት ጀመረ። እሱ ታላቁ ሰው እያለ ሌላ የፖለቲካ ድርጅት ለምን ያስፈልጋልም ተባለ። ተቃዋሚ ብሎ ፖለቲካ ምንድን ነው? እሳቸውን መደገፍ እንጂ አስባለ። የሚቃወሙትን ሁሉ በአገር ካጅነት እየከሰሰ ገደለ። ከእሱ የላቀ ባንዳ የጎረቤት ሀገራትን እየጠራ ያስወጋና አገሩን ጦር ሜዳ ያደረገ እሱን የሚበልጥ ካህዲ ያለ ይመስል በዚሁ ስም ብዙዎችን እየከሰሰው ነጀለ። ሊፈነቅሉኝ ስሉ ያዝኳቸው እያለ ገደለ። ንቅዘትን ሲያባብሳት የጦር ሁኔታ ማዦር ሹም ልጁን አደረገው። በኋላ ላይ እንደተረጋገጠውም አንድ ቢሊዮን ዶላር በእሱና በቤተሰቡ ስም አሽሽቶ እንደነበር ፓናማ ፔፐርስ አጋልጧል። የአምባገነኖች ጀንበር የምትጠልቅበት የመግዣ በትራቸው የምትሰበርበት፣ ጠቅላይ ሚኒስትር አብይ እንዳሉት ደግሞ ሥልጣን የምትሸሽበት ወቅት አለ። በተለይ መካሪውን ያልሰማ ንጉሥ፣ በወገኑና በአገሩ ላይ የሚጨክን ገዢ መጨረሻው የከፋ ለመሆኑ ታሪክ ካስቀመጣቸው ምስክሮች መካከል ሎረንት ካቢላ አንዱ ነው። ጥር 16 2001 ከቀኑ ሰባት ሰዓት ተኩል ላይ ካቢላ በሚያፈቅራት ወንበሩ ላይ ቢሮ ውስጥ ተቀምጦ ከኢኮኖሚ አማካሪው ጋር እየተማከረ ነበር። አጀንዳው በዚያ ሰሞን በያው እንዲህ የሚካሄድ ስብሰባ ላይ የሚሳተፉና እሱን ተከትለው የሚጓዙ ሰዎችን መምረጥ ነበር። የሚታመኑ ሰዎችን እየነገረው፣ አማካሪውም እየመዘገበ ነው። በአገር ውስጥ ሥልጣኑን ከነነፍሱ ጠብቀው የሚያቆዩ ከእሱ ጋር ከነነፍሱ አብረው የሚጓዙ ታማኝ ሰዎችን መረጣ። ይህንን ሲያደርግ ካዶጎ የሚባሉት ጠባቂዎቹ በንቃት ቆመዋል። ካዶጎ ታዳጊዎች፣ ለአቅመ አዳም ያልደረሱ ወታደሮች ናቸው። በርካቶቹን ገድሏቸዋል ይባላል። ብዙዎቹ ታዳጊዎች ጓደኞቻቸው ሲገደሉ አይተዋል። በተለይ በሁለት ሺህ ህዳር ላይ እነዚሁ ሕፃናት ሊገድሉኝ ሲያሴሩ ያዝኳቸው ብሎ በመደዳ ጨፍጭፏቸዋል። በተረፉት ካዶጎዎች እየተጠበቀ ነው። በዚያች ጥር 16 ከሰዓት በኋላ ማርብል ፓላስ ተብሎ በሚጠራው ቤተ መንግስቱ፣ ከኢኮኖሚ አማካሪው ጋር በተቀመጠበት ቦታ የሚጠብቁት እነሱ ነበሩ። በቡርኪና ፋሶ የሚካሄደው ስብሰባ ፈረንሳይ እያሰናዳችው፣ ደግሞም የእሱን ስልጣን ለማስቀጠል የሚጠቅም ነው። እናም ወደ ያውንዲ ሲበር የትኛው ሰው አብሮት እንደሚሄድ የትኛው አገር ውስጥ መቆየት እንደሚገባው እየተመካከረ እያለ ራቺዲ ምዘሌ ካቢላን ማናገር እንደሚፈልግ ገልጾ የፕሬዝዳንቱን ፈቃድ ጠየቀ። የ18 ዓመቱ ታዳጊ በ ካቢላ ከሚታመኑ ጠባቂዎች መካከል አንዱ ነው። ወደ ፕሬዚዳንቱም ጆሮ ጠጋ ብሎ መልእክት የሚናገር መሰለ። ለፕሬዚዳንቱ ጆሮ ያቀበለው ግን መልእክት ሳይሆን ጥይት ነበር። የተቀባበለችውን ሽጉጥ ምላጯን ገላው ላይ ሳባት። ደገመ፣ እንደገና ደጋገመ። ነጩ ሶፋ የካቢላን ደም ተቀበለ፣ ወለሉን ተዘረጋበት። እውነቱን ለመመልከት ከዚያ ታሪካዊ አዳራሽ፣ ከዚያ ስልጣን አልለቅም አላጋራም ብሎ በዚያው ሲጥ ባለበት ወንበር ላይ ለአፍታ እንቆይ። በዚያች ዕለት ካቢላ እዚህ ጋር ተቀምጦ ስራ ላይ ነበር። ቢሮው ዋይት ሃውስ ተብሎ ይጠራል። ከኢኮኖሚ አማካሪው ጋር ቁጭ ብሎ ነበር። ይህ በዚያን ዕለት እየሰራ የነበረው ፋይል ነው። በዚያች ዕለት ይጽፍባት የነበረችው እስኪብርቶና የአጠለቃት መነጽር ደግሞ እነዚህ ናቸው። ያኔ በመጨረሻው ምሽት የነበሩት ነገሮች ሁሉ እዚህ አሉ። አንዱም አልተወገደም። ፕሬዚዳንቱ እዚህ ጋር ሆኖ ወደዚህ አሻግሮ ሲመለከት አንድ ሰው አየ። ምክንያቱም የቢሮ በር ክፍት ነበር። አንዱን ጠባቂውን አስተዋለ። ለብቻው ሊያወራው እንደሚፈልገው ምልክት ሰጠው። ፈቀደለትና ገባ። መጣና ከዚያ አስፈላጊ ፕሬዚዳንታችን ጎን ቆመ። እንደ አለመታደል ሆኖ ከነ ትጥቁ ነበር። ከዚህ ከሶፋው ጠርዝ ላይ የምትመለከቱት ጥይቱ የመታውን ቦታ ነው። ጥይቱ የቀደደው ቦታ ላይ ደግሞ ደም አለ። ይሄኛው ደግሞ የፕሬዚዳንታችን ደም ነው። የፕሬዚዳንታችን ደም Je suis le seul témoin et le

ከዚያ ፈጥኖ ከቢሮ ወጣ። ራቺዲም ወጣ። ካቢላም ማሸለበ። እንዳም ሆኖ ገዳዩም ተገድሏል። ለአገር መፍትሄ ፈልግ ሲባል አገርን ማጋደልና መግደል ተው ሲባል ከጎረቤቶችም ጋር ተጣልተህ ለአገር መከራ አታምጣ ሲባል አልሰማ ያለው ሎረንት ካቢላ የሚወዱት ያጠፋል እንዲሉ በሚወዳት መንበሩ ላይ ላይመለስ ሄደ። ለሕክምና የተደረገው ርብርብ 24 ሰዓት እንኳን የሚሞላ ዕድሜ አልቀጠለለትም። ኮንጎም በማያልቅ ልቂት ውስጥ እስካሁን አለች። የእሱ መዘዝ ከትውልድ ወደ ትውልድ እየተሻገራለ። እሱ እንደሞተ ፕሬዚዳንት የተደረገው ልጁ ጆሴፍ ካቢላም በአሁኑ መንግሥት በሌለበት ሞት ተፈርዶበታል። እናም ጠቅላይ ሚኒስትር ዐቢይ እንዳሉት ሥልጣን ይሸሻል። ሲሸሽ ግን እንደ ካቢላም አድርጎ ነው። መልካሙን ሁሉ በመመኘት በዚሁ እሰናበታለን።